ጽላቱ፣ በተለያዩ የሀገራችን ክፍሎች ሲዘዋወር የኖረ በመጨረሻ መሃል አዲስ አበባ ላይ ስለተተከለው የንግስ በዓሉ መድፍ እየተተኮሰ ይከበርለት ስለነበረው መስቀል አደባባይ ላይ ውብ በሆነ ሁኔታ ተንጣሎ ስለሚገኘው ስለ ደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ምን ያህል ታውቃላችሁ? ደብረ ሰላም ቅዱስ እስጢፋኖስ በአዲስ አበባ ሀገረ ስብከት መስቀል አደባባይ አጠገብ የሚገኝ ደብ ሲሆን በሰማዕቱ ቅዱስ እስጢፋኖስ ስም የተቀረጸው ጽላት በመጀመሪያ አለቃ ተክለ ሥላሴ በሚባሉት መምህር ዘንድ አንኮበር፣ ከዚያም እሳቸው በሹመት ሲዘዋወሩ ጅሩ በሚባለው ወረዳ ልዩ ስሙ እኗሪ ማርያም፣ ከዚያም በኋላ ወልቂጤ ሚኬል በሚባለው መቅደስ በደባልነት ሲኖር የሰገሌ ዘመቻ ተነሳ። እኛ አባትም ይህን ጽላት በኋላ ጊዜ መንግስት ይፈልጓልና በአክብሮት ጠብቁት እያሉ ለወገኖቻቸው ት ትንቢት ይናገሩ እንደነበር ታሪኮች ይገልጣሉ። በኋላ ላይ የሰገሌው ጦርነት ጥቅምት 17 ቀን በመጠናቀቁ ዕለቱን በማስታወስ የሰማዕቱን ቤተ ቤተክርስቲያን ለመትከል የቅዱስ እስጢፋኖስን ጽላት ፈልጉ ተብሎ በመነገሩ ከወልቂጤ ሚካኤል ወዲያውኑ መጥቶ ስዕል ቤት ኪዳነ ብረት ገብቶ ለጥቂት ቀናት በደባልነት ሲቀደስበት ቆይቷል። አንዳንድ የታሪክ ማስረጃዎች እንደሚገልጡት ደግሞ ራስ ተፈሪ አልጋውራሽ የሆኑት መስከረም 17 ሲሆን የሰገሌን ጦርነት ያሸነፉት ደግሞ ጥቅምት 17 ቀን 1909 ዓ.ም በመሆኑ ቅዱስ ስጢፋኖስን ይወዱ ነበርና ታቦቱን ከወልቃይት አምጥተው አሳላፊ አቤ የተባሉት በሰገሌው ጦርነት ስለሞቱ አሁን ቤተክርስቲያኑ የታነጸበት ቦታ ላይ በነበረው የመኖሪያ ፎቃቸው ውስጥ በባለቤታቸው በወይዘሮ በላይነሽ በጎ ፍቃደኝነት ቤቱን ሰጥተው ዋናው ቤተ ክርስቲያን እስኪሰራ ድረስ ታቦቱ በዛው ፎቅ ቤት ውስጥ ገብቶ ሲቀደስበት እንደቆየ ይገልጣሉ። ከዛም በኋላ በአፄ ኃይለ ስላሴ የኢትዮጵያ መንግስት አልጋውራሽ መልካም ፍቃድ በአሁኑ ቤተ ክርስቲያን በስተሰሜን ከደውል ቤቱ ጀርባ ለመጀመሪያ ጊዜ በ1909 ዓ ም የሳር ክዳን የለበሰ ቤተ ክርስቲያን ተሰርቶ በዛ ገባ። ለደብሩም ደብረ ሰላም የሚል ማዕረግ ስም ተሰጠው። በጊዜው ጻፌ ትእዛዝ ወልደ መስቀል መላከ ሰላም ወልደ መስቀል ዘውእቱ ጻፌ ትእዛዝ የሚል ስያሜ የተሰጣቸው በእልቅና ተሾሙ። በየአመቱም ሰባት ጊዜ መድፍ እየተተኮሰ የንግስ በዓሉ ይከበር እንደነበር ታሪክ ያስረዳል። ይህ የሳር ክዳን ቤተ ክርስቲያን በ1933 ዓ.ም ጥር 13 ቀን በተነሳ እሳት ህንጻ ቤተ ክርስቲያኑ በከፊል ሲቃጠል መምህር ጽጌ በተባሉ ቄስ አማካይነት ጽላቱ ተርፎ በቃጠሎ ምክንያትም ቅዳሴው እንዳይታጎል ታስቦ ለስምንት ወራት ያህል አሁን ቤተ ክርስቲያኑ ካለበት በስተሰሜን በኩል በሚገኘው በራስ ብሩ ወልደ ገብርኤል መቃብር ባለበት ቤት ውስጥ ሲቀደስበት ቆይቷል። ከዛም የተቃጠለውን ቤተ ክርስቲያን በ1936 ዓ ም አፄ ኃይለ ሥላሴ ጣሪያውን ቆርቆሮ በማልበስና በዘመናዊ መልክ በማሳደስ ታቦቱ ወደ ቦታው ተመልሶ እስከ 1951 ዓ ም ድረስ አገልግሎት ሲሰጥበት ኖሯል አሁን ያለው ቤተ ክርስቲያን የአካባቢው ነዋሪ ቁጥር ከጊዜ ወደ ጊዜ በመጨመሩና በአቅራቢያው በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤት እየተሰራ በመሆኑ ምክንያት ቤተ ክርስቲያ ክርስቲያኑ በዘመናዊ መልክ እንዲታነጽ ታስቦ በቀዳማዊ አጼ ኃይለ ሥላሴ በጎ አድራጊነት በጊዜው 90 ሺህ ብር በጀት ተመድቦለት በ1951 ስራው ተጀምሮ በ1953 ዓ ም ጥቅምት 17 ስራው ተጠናቀቀ። በጊዜው ሚኒስትሩ ብላቴንጌታ ማተመስላሴ ወልደ መስቀል በአንድ በኩል የአካባቢው ነዋሪና የቤተ ክርስቲያኑ ምዕመን በመሆናቸውና በሚኒስትራዊ ኃላፊነታቸው ስራውን በቅርብ የተከታተሉና እየተቆጣጠሩ አሰርተውታል። የዚህ ቤተ ክርስቲያን አማካሪ መሐንዲስ በመሆን ስራውን በኮንትራ ሲሰሩ የነበሩት ኢንጂነር ጸገዬ በላይነ ሲሆኑ የቤተ ክርስቲያኑ ዲዛይነርም ቬርጄኔላ የተባሉ ፈረንሳዊ መሐንዲስ ነበሩ። ቤተ ክርስቲያኑ ሲመረቅም በሀገራችን ገና ፓትሪያሪክ ያልተሾመበት ጊዜ ስለነበረ የግብፅ ኮፕት ቤተ ክርስቲያን ፓትሪያሪክ ብፁ ወቅዱስ አቡነ ቄርሎስ ስድስተኛ በተገኙበት ተባርኮ ታቦቱ ወደ አዲሱ ህንፃ እንዲገባ ተደርጓል። በክብረ በዓሉም ላይ ከንጉሰ ነገስቱ ጋር ጋር ብፁዓን ሊቃነ ጳጳሳት በዛኑ ዓመት የመጀመሪያው ፓትርያሪክ ሆነው የተሾሙት ብፁዕ ወቅዱስ አቡነ ባስሌዮስ ተገኝተው ነበር። ለበዓሉ ክብርም ሰባት ጊዜ መድፍ ተተኩሷል። እስኪ ስለ ደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን የምታውቁትን ኮመንት አድርጉልኝ። የአዲስ አበባ ከተማ ከመቆርቆሩ በፊት ክርስትና ባልተስፋፋበት ቦታ ላይ ተተክሎ አካባቢውን ስለባረከው ቀድሞ እንዶዴ ጊዮርጊስ ተብሎ ስለሚጠራው ስለ ጥንታዊው ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ቤተ ክርስቲያን ምን ያህል ታውቃላችሁ? ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ በአዲስ አበባ ሀገረ ስብከት አቃቂ ቃሊቲ አካባቢ የሚገኝ ደብር ሲሆን ጽላቱ በንጉሥ ኃይለ ሥላሴ ዘመነ መንግሥት ከኢቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳ በ1828 ዓ ም የመጣ ነው። በጊዜው የክርስትና እምነት በአካባቢው ላይ ያልተስፋፋበት በመሆኑ በይለፍ እየተመላለሰ በዚሁ በአቃቂ በሰቃ ወረዳ መልካሰኔ በተባለ ቦታ ላይ በየወሩ እየተቀደሰበት ሲኖር ለአስራ ሁለት ዓመታት ቆይቷል። በኋላ እንደገና እንዶዲ ከተባለው ማለትም አሁን ካለበት ተራራማ አካባቢ በስተደቡብ አምስት ኪሎ ሜትር ላይ በሚገኘው ኮረብታ ቦታ ላይ ተተከለ። የአዲስ አበባ ከተማ ከመቆርቆሩ በፊት ዳግማዊ አጼ ሚኒሊክ እንጦጦ ተራራ ላይ ሆነው በማቅረቢያ መነጽር ሲመለከቱ በእንዶዴ ኮረብታ ላይ ይህንኑ ቤተክርስቲያን አይተው ይህ ቤት ምንድን ነው? ብለው ቢጠይቁ የእንዶዴ ጊዮርጊስ ጊዮርጊስ ቤተክርስቲያን መሆኑን ነገሯቸው። አጼ ምኒልክም በኢአማንያን መካከል የተገኘ ቤተ ክርስቲያን መሆኑን በመረዳት አካባቢውን እንዲባርክ በዚያው ወቅት ለቤተ ክርስቲያኑ መተዳደሪያ አራት ጋሻ የቅስና፣ ስድስት ጋሻ የዲቁና፣ አንድ ጋሻ የመሪ ጌትነት፣ አንድ ጋሻ የግብዝና፣ አንድ ጋሻ የሰዓታት፣ አንድ ጋሻ የደወል መሬት መድበውለት አገልግሎቱ ሲፈጸም ቆይቷል። የቅዱስ ጊዮርጊስ ቤተክርስቲያን በዚያው በእንዶዴ ኮረብታ ላይ ለ43 ዓመታት ከቆየ በኋላ አመቺ የሆነ መካነ መቃብር ባለመኖሩ የተነሳ በዓለም ገና ወረዳ ናሪ መጠሊ በተባለ ቦታ ተዘዋውሮ ሊተከል ተሞከረ። ነገር ግን በዚሁ ቦታ የነበሩት ባላባት አቶ ጎበና ቡታ ከዚህ አካባቢ አይራቅ እኔ ከርስቴ ግማሽ ጋሻ መሬት እሰጠዋለሁ በማለታቸው በ1883 ዓ ም ከእንዶዴ ተነስቶ አሁን ባለበት አካባቢ በግምት 500 ሜትር ርቀት ላይ በሚገኘው ንብርብር ዋሻ ውስጥ ተተክሎ አገልግሎቱን በመቀጠል ለ8 ዓመታት ቆይቷል። ከጊዜ በኋላ በ1891 ዓ.ም አሁን ቤቴሌሙ በተሰራበት ቦታ መቃኞ ተሰርቶለት ከዋሻ ወጥቶ ለ16 ዓመታት ቆየ። በ1967 ዓ.ም የአጥቢያው ምዕመናን ተሰባስበው ቤተክርስቲያኑን በድንጋይና በጭቃ እንዲሰራ ተስማምተው ሳለ አቶ ስለሺ ወልዴ የተባሉ ምዕመን ኃላፊነቱን ወስደው ሰርቶ ለማስደበር ተስማምተው ገና በጅምር ላይ ሳለ በማረፋቸው ለጊዜው ሥራው ተቋረጠ። ክቡር ራስ ደስታ ዳምጠውም የተጀመረውን ግንብ ለማስፈጸም የአዲስ አበባ ገነተ ጽጌ ቅዱስ ዑራኤል ቤተ ክርስቲያን በአዲስ ህንፃ ሲሰራ የቀድሞውን ህንፃ ቤተ ክርስቲያን ጥርብ ድንጋይ በሰው ሸክም ተግዞ እንዲሰራ አድርጓል። ጣሪያውን በሳር ካስከደኑም በኋላ ለወደፊቱ በተሻለ ህንፃ ሰርተው ደብር ለማስደረግ ቃል ገብተው ሳለ ጠላት ሀገራችንን ሲወር በኡጋዴን በኩል ዘምተው በማረፋቸው የነበረው እቅድ ተቋርጦ ሊቀር ችሏል። ከዛም በኋላ በ1929 ዓመተ ምህረት ቀደም ሲል የነበረው የሳር ክዳን ተነስቶ በቆርቆሮ ተተክቷል። ከ29 ዓመታት ቆይታ በኋላ በ1958 ዓመተ ምህረት ደረጃውና ግንቡ በዝናብ ወጨፎ እየታጠበ ወደ መፍረሱ ስለተቃረበ በሲሚንቶ ተገርፎ ተጠገነ። በኋላም በ1960 ዓመተ ምህረት በምዕመኑ ትብብር የውስጡ ግድግዳ በሊሾ ተሰርቱ የወለሉን ጉዝጓዝ በባዞላ ድንጋይ ተለውጦለት ኮርኒስም ተሰርቶለታል። ከዚህም በኋላ አሁን ያለው ህንጻ ቤተ ክርስቲያን በምዕመናን አስተዋጽኦ በ1986 ዓ.ም ተጠናቋል። ቤተ ክርስቲያኑ በተተከለበት ሰዓት የነበሩት አገልጋዮች ብዛትም 35 ነበሩ። እስኪ ስለ ደብረ ጸሐይ ሳርሎ ቅዱስ ጊዮርጊስ የምታውቁትን ኮመንት አድርጉልኝ።